ብሰጡኝም አልፈልግም። ምን ልተንፍሰው? እስቲ ተንፍስ በይ። አረ እኔ አልተነፍስም። እኔ ምንም የምተነፍሰው ነገር የለም። ደስ የሚለው ደግሞ ስለናፈቅ ናት ምናምን፣ አትቀጣም። ናየው ትናፍቃ አትቀጣም። እኔ ግን አላፈቃችሁኝም እቀጣችኋለሁ። አንቺ አሁን ፎንቲ ጋር ነው፣ እኔ ከእሷ ጋር ነው ነው ስቲፍ እኔ ሙሉ በሙሉ ለሳምንት ቲክቶክ ጋር ሰላም በልኝ እሺ ብላ ማራረችኝ። ማጣብ አድርጋ ይዞ ጀምር፣ እንዴት እንደነገርኩሽ

በዚህ አጋጣሚ ቤታዩ ቤታዩ እኔና አንቺ መፖዝ አለብሽ። ማነው ያለው ማነው ያለው ማነው ያለው? እንደዚህ በትኩረት በትኩረት ናርጉ ቤታ፣ አንተና ናሆምና ስጢፈንን አግኝቻቸዋለሁ። አሁን ቤታ ነፍቃኛለች። ግን ስሚማና ምናምን ነገር እና፣ ምን ለውጥ አየሽ ከፊታችን? ምናምን ለውጥ ምን አዲስ ነገር አየሽ? ቤታንም ናሜንም ምን ነው? የቤታ ፊት ምናምን ምን አይተሻል?

ግላዝ ማንጋ ነው። አይደርሱም፣ አያሸንፉም። ከዚህ በኋላ አንድ እኩል ነው። አምነዋል አምነዋል።

አንድ ኩል ሀብትዬ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ፣ ሀብትዬ፣ የኔ ወንድም ኢየሱስ ያክብርልኝ ታ

እኛ ጋር ቅድም ማን ነበር የሰጠው? ነው ዜድ ናት እኮ። ለማን ነው ግላብ? ለማን ነው ስታፍ? ሌላ ግላብ ያለው ሰው አለ? ሁለት ሰው ካለው

ጭሱ እኮ አቤት ጊፍቱን አይታችሁታል? አንደኛው ገጀራ ነው። ገጀራው ወደ ምድር ሲሰካ ጣጀው ገጀራው ከተሰካ በኋላ ገለቡ ሁለት ሦስት በግራና በቀኝ ልብ

ቅጣቱ ምንድን ነው? አንድ አይነት ሰውንትን ስላለ ቅጣቱን ይታው። አረ ቅጥም ችግር አንቅጣቸው አይደል አንቅጣቸው እኔ ችግር የለብኝም። ያኔ ያው እኔን አይቅጡኝ እንዴ ወለት ምንድን ነው እያላችሁ ያላችሁ፣ የምር ብታሸንፉ ኖሮ እኛ አንቀጣም ነበር። ሲሪየስ አቤት ውስጥ አንተ ብናሸንፍ የምር እኔ አልቀጣም። ዛሬ ቅጣት መስጣቸው ሰው ደስ እንዲለው፣ ነጠላ ለብሳችሁ ተቀመጡ። ነጠላ ለብሳችሁ ተቀመጡ። ቀላል ቅጣት። እኔ ጋ ሰው ረስቶ ተይዶ ሹፎን ያለው ላርገው፣ እሱን ከተገኘ አርገው ነው ማሳለክ። ነጠላ አልጋ ልብስ አለኝ ነጭ ነጭ አይደለም። በቃ ፎጣ እናርግና እንደዚህ አድርገን እንቀመጥ። ጠጣ ከማይቀጣ አይሻልም። እንዲ አንቺ ችግር አለብሽ የምትሉት። ናዮ አውሬ የእኔን ቆንጆ

ተሸነፍ ደግሞ እሷ እሷን ደግሞ ናፈቋት። ሰዎች አሉ ዌልካም ምናምን እያሏት ነው። ስሚ ቤታ ናሆሜ እንደናትም እንዳባትም ሆኖ ሲያሳድግሽ

ፋሚሊዎችስ ግን አይፈቱኝም፣ አልወድም። ባለፈውን ጌም ተጫወትን። ሪከርድ የሁሉ ሪከርድ የሚለቁት ምን ሆነው ነው? እን ምን ችግ የምሬን እኮ ነው። በጣም ያሳፍራል እኮ። ይህንንም ይለቁታል። በጣም ያሳፍራል። ያልከውም አያሳፍርም እኮ ጋይዝ።